ይሄ ፕሮጀክት ቅድም ሲነሳ እንደነበረ እንደ ሀገር፣ እንዴት እኛ ጋር ሊመጣ ቻለ? መጀመሪያ ፕሮጀክት በቀላሉ አይገኝም። ብዙ ሰው ፍላጎት እያለው የተሰራ ስራ የሰጣችሁ ነው። ያን መጠቀም መቻል አለባችሁ። በሀገር ደረጃ የሆነ የመሬት መበጣጠስ ከነበረባቸው ዞኖች ውስጥ ታርፈን ይህን እድል ለእኛ እንዲደርስ ሆነዋል። በጥናት ብቻም ሳይሆን የተለያዩ መሰርቶች ታልፈው የእናንተ አርሶ አደሮች ፍላጎትን ተለይቶ በጥንቃቄ የሚመራ እስካሁንም ሲመራ የነበረው በሰ አባም ነው። ይሄ እዚህ ደረጃ ላይ ደርሰን የዚህ እድል እንድንጠቀም ደግሞ ፕሮግራሙ ዕውቅና አግኝቶ በዚህ ደረጃ ላይ ደርሰዋል። አሁን ቀጥተው

የተበጣጠሰ መሬቶችን እንዴት ወደ አንድ አምጥተን ምርትና ምርታማነትን ማሳደግ እንደምንችል ትናት ተጀምሯል ማለት ነው። በዚህ ቀበሌ ላይ እንደምታቁት፣ ያው መንግሥታችን በተለይ ምርትና ምርታማነትን ለማሳደግ ከደህንነት ለመውጣት በርካታ ፖሊሲዎችን ቀርጾ በርካታ ስትራቴጂዎችን ይዞ አሁን እንደምታቁት ከተረጂነት ወደ ምርታማነት በምናደርገው ብዙ ውስጥ ይሄ ስራ ጥንቅ ምርአት ነው ማለት ነው። ስለዚህ ብዙ ቸግሮችን ይቃፋል ማለት ነው። ወንጀልን ይቆጥባል ገንዘብን ይቆጥባል ብዙ ሰራተኞች የሚያካልል ፕሮጀክት ነው ማለት ነው። ሰሞኑን እንደጀመረ ኦሪጅናል የgetLogger ኮሪጀን ይማልል አንዱ ማንተ የዚህ ላይ ሳይማጁ ማለት ነው። በውጣው ላይ የተገኘ እዚ ወንን ስራን ስራን ከሚሰሩ ስራዎች ዋና ዋናዎቹን ልግለጽላችሁና አሁን ወዲያውኑ የምንቀጥለው የመሬት ዋጋ የመሬቱን ሀብት በጠመን ነው። ሁለት ነገሮች ይሰራሉ። ማሳው በደንነቱ፣ በምቹነቱ፣ በቀረቤታው፣ በተለያዩ በጋራ በምናወጣቸው መስፈርቶች መሬቱ የማን መሬት ከማን የተሻለ ነው የሚለውን እንለያለን። በእያንዳንዷ ማሳ የሚለየ ይሄ ይህንን የምናደርገው ለመሬት ዋጋ ትመና የተመረጡ ኮሚቴዎች ጋር የምንሰራው ነው የሚሆነው። በሁለተኛ ደረጃ ማሳችሁ ላይ ያሉ እያንዳንዳቸው ንብረቶች ይቆጠራሉ፣ በአካባቢው ዋጋ ይተመናሉ። ለዚህ በፌዴራልም በክልልም ደረጃ የተዘጋጁ አዋጆች አሉ። በዛ መሰረት ይሰራል። ይህ ከሰራም በኋላ ሁለቱን ይዘን አሳ አሳደሩ ይተቸዋል። ተችቶበት ሳያፈታው ነው፣ በቀጣይ ወረዳ ቀርቦ የሚጸልቀው ይሄ የሀብት ዋጋ ትመና የመሬት ትመናው ላይ የተመለከተ ነው። ይህንን እንደጨረስ ወለውም የምን ሄደው በአካባቢያችን የሚያስፈልጉ ለዚህ የሚያዙ የመሰረተ ችግሮች ምን አሉ? የመሬት ኩታ ገጠም ኮሚቴ አለ። ከህብረተሰቡ ጋር ተዋይቶ ያሉበትን ችግሮች ለይቶ ምን ምን እንደሚያስፈልገው እቅድ ያወጣል። ይሄ እቅድ ከወጣ በኋላ አንደኛ በኋላ ለምንሰራው የመሬት ኩታ ገጠም ስራ ግብአታችን ነው። በየቱ ጋር መንገድ ይሄዳል፣ እንዴት እያንዳንዱ መሬት በመሬት ይገናኛል፣ በመንገድ ይገናኛል የሚለው እዛ ላይ ነው የሚፈታው። ስለዚህ መንገዱ እና የማሳ ውስጥ መንገድ ፕላን ይካሄድበታል ይህንን ከሰራን በኋላ ማሳዎቹን እያንዳንዳቸውን ብሎክ እናወጣላቸዋለን ዘመናዊ አሰራር ከታሰበ ፕላን ያስፈልገዋል ያለ ፕላን ስራ አይኖረም ትራክተር ቤቱ ጋር ነው የሚገባው ግባት ቤቱ ጋር ነው የሚገባው ወደፊት የሚመረት ምርት እናወጣ፣ ተሽከካሪ ቤት ነው የሚገባው። ይሄ በጥናት ጊዜ የሚፈጅ ታስቦ ታልሞ ተወያይታችሁበት የሚሰራ ስራ ነው የሚሆነው።